ሰላሙ አሌኩም ወረሕመቱላሂ ወበረካቱን። ወድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ኝ እያለሁ አልሐምዱሊላህ። ሰላም ሰላም ቢያለሁ አዲስ ከሆናችሁ ላይ እነሆ ዛሬ በአዲስ ነገር መተናል። አቤል ሰሞኑ የገዛ ጓደኛው የገዛ የስራ አጋሩ በጣም ተጎቶ ነበር። ይሄ ሁላችንም የምናውቀው ነገር ነው። ስለዚህ በመክንያት ነው የጠፋው። እንዴት ነበረ? ለምንድን ነው ይሄ ልጅ የተጎዳው የሚለው ነገር እያንዳንዱ ዝርዝር አድርጌ ነገራቸዋለሁ። አንዱ በጣም እንደተጎዳና ይሄኛው ደግሞ በጣም እጁ እንደተሰበረ ሁላችንም እናቀለን። ስለዚህ አቤል በዚህ ጉዳይ ላይ በጣም ተናዶ በጣም ሀሳብ ነው የሰጠው ነበረው። እንዴት እንዲህ ነገር ታደርጋላችሁ? ለምንስ እንዲህ ነገር ስታደርጉ ለምን አነገራችሁ? መክንያታችሁ ምንድን ነው? እኔ ማነኝ የቤቱ ኃላፊና እኔ አይደለሁም የስራው ሀላፊ ሀላፊያኔ አይደለሁም ወይ ለምን እንደዚህ ነገር ስልታደረጉ ቻላችሁ ለምን ለሁሉ ነገር ለእኔ አላማከራችሁኝ ብሎ አቤሉን ያዙን ሊቀቁኝ ነው ያለው የነበረው ስለዚህ አበይል ከስራ ባልደረቦች ጋር በጣም ግጭት ውስጥ ነው የገባው። ምክንያቱም እንደዚህ ያደገ ሲደርስ ድረስ እንዴት አልተነገረኝም? ለምን እኔ አላውቅም? ለምን እኔ ግለተኝ ያደረጋለሁ በዚህ ጉዳይ ላይ እኔ ወጣ ውረድ ምለው እናንተ እንዳትጎዱ፣ እናንተ ምንም ነገር እንዳትሆኑ ብዬ ነው እንጂ የሌላ ነገር አይደለም። ስለዚህ ለምን አልተነገረኝም? ምክንያታችሁ ምንድን ነው? እኔ ለምን ለሁሉም ነገር ለምን አላውቅም ብሎ ነው ከሰራተኞቹ ጋር ብዙ ግጭት ውስጥ የገባው ነበረው። በዛው አጋጣሚ ደግሞ አንዱ የተማመው ለምን እንደዚህ ነገር እንዳደረገ ለምን እንደደበቀ፣ ስልክ ለምን እንዳልደወለ አቤል በዚህ ጉዳይ ላይ ብዙ ማሳሰቢያ ሰጥተዋል። ስለዚህ እነዚህ ሰዎች ደግሞ እሱን ለማዳን እሱ በዚህ ጉዳይ ላይ እንዳይገባ በማለት ነው እንጂ ሌላ ክፋት አስቦ እንዳልሆነ በደንብ ሁላችንም ጠንቀን እናውቀዋለን። ግን ቢሆንም እንደዚህ አደጋ ሲደርስባቸው ድረስ እውነት እነዚህ ሰዎች እያንዳንዳቸው የሚገቡበትና የሚወጡበት የሚያውቁ ከሆነ መናገር ነበረባቸው። ለምን ዝም እንዳሉ አላውቅም፣ ችግራቸውም እንደሆነም አላውቅም። ስለዚህ አንዳንዴ የሆነ እኛ ብቻ ችለን እንሰራዋለን እኛ ብቻ የምንችለው ስራ ነው ብለን የምንሰራው ስራ ዋጋ ያስከፍላል። ያው የአቤል ክሮሞችን ዋጋ አስከፍለዋቸዋል። ደግሞ በዚህ ጉዳይ ላይ የአቤል ክሮሞች ቢሮ ውስጥ የሚሰሩትን ነው እጅ ያለበት የተባለው እነዚህ ሁለት ልጆች የተጎዱበት። አቤል ክሩም ላይ የሚሰሩ ልጆችን ምስጢር እንዳቀበሉ፣ ወሬ እንዳቀበሉ፣ እነሱ እንደሚከታተሏቸው እንዳቀበሉ ነው የተነገረው። ምክንያቱም መኪናቸው ላይ ካሜራ ሳይኖር አይቀርም። በእርግጥ ሙሉ በሙሉ ፖሊስ መርመር እንዲያደርግ ና ሙሉ ልብሳቸው ሳይቀር ድረስ ፖሊሶች መርመር እንዲያደርጉ ነው የተደረገው። ግን ሆነም ቀረ ሰው ተጎዳ። ሰው ሲጎዳ ድረስ እነዚህ ሰዎችን አሳልፎ መስጠት አልነበረባቸውም። ምክንያቱም እነሱ የዛሬ ደስታቸው ነው እንጂ የነገ የሚጨለምባቸው ምንም ያውቁት ነገር የለም። ዛሬ ብቻ ደስተኛ የሆኑ፣ ዛሬ ብቻ ብር ያገኘው እንጂ ሌላ ምንም ያውቁት ነገር የለም። ስለዚህ አቤል በዚህ ጉዳይ ላይ በጣም ነው ያሳስበው። በጣም ነው ተናዶ ነው የተናገረው። ቢናደድም ቢናገርም ደግሞ አቤል ይገባዋል። ልክ ነው። ለምን እንደዚህ ከኃይለኛ ሰዎች የሚጋጩ ከሆነ ግዴታ አቤል ማወቅ አለበት። አቤል በዚህ ጉዳይ ላይ መቼም እጅ አስገብቶታል። የእሱ ጉዳይ ነው፣ ሁሉም ሰው የሚጎዳበት ሁሉም ሰው የሚራራጠው አይደል? ስለዚህ በዚህ ጉዳይ ላይ አቤልን ሙሉ በሙሉ ማወቅ ነበረበት። ምንም ይሁን ምንም ይፈጠር፣ አቤል ግዴታ ማወቅ ነበረበት። ግን እነሱ አቤል ያገዙ መስሏቸው አቤልን የሚጠቁም መሳላቸውና አቤልን ጎዱት። አሁን በዛ ሰዓት ስልክ አቤል ጋር ቢደውሉ ኑሮ መላክ ክሩሞችን የህግ አካላትን እንዲመጣ ቢያደርጉ ኑሮ እነዛ ሰዎችን እያንዳንዱ እያዙ ነበር። ምክንያቱም ሰሞኑ እንደምታውቁት ሀናን ካለችበት ጭንቅ አውጥተዋታል። አቤል ነው ያወጣት ከቤተሰቦቿን እንድትቀላቀል አድርገዋታል። ያ ነገር መኮንን በጣም አቃጥሎታል፣ በጣም አነዶታል። ሁለተኛ ደግሞ አቤልን ላጎቱ መልእክት አስተላልፈዋል ያለው ጉዳይ እያንዳንዱ ነገር እንዲጨርሱ ለህግ አካላት አሳልፎ እንደሰጠ ስለተናገረ በዛ ጉዳይ ላይ በጣም እልህ ውስጥ ነው የገባው። እልህ ውስጥ ስለገባ አቤል የሚያጠፋበት መንገድ ነው የሚፈልገው። አጎቱ ለእህቱ ያልተመለሰ ለሚስቶች ያልተመለሰ ሰውየው የአቤልን ይመለሳል ማለት በጣም ከባድ ነው። ምክንያቱም የአቤል አጎት ማለት በጣም ኃይለኛ ምንም አይነት የሰውን ህይወት መያሳዝ ነው ለእህቱ እና የአቤል አጎት ያ የነገር ስላሳሰበው በአሁን ባገኘው አጋጣሚ ባገኘው አጋጣሚ ባገኘው ሰዓት አቤል ለማጥቃት ነው የሚሞክረው። ስለዚህ አቤል የባክህን መጠንቀቅ አለብህ። ክሩሞችህን ደግሞ መጠንቀቅ ወይ ጓደኞችህን፣ የስራ ባልደረቦችህን መጠንቀቅ አለባቸው። በዚህ ልክን መጋፈጥ የለባቸውም። እንደዚህ ከባባት ሰዎች ሲያዩ ደግሞ አንተን ማሳወቅ አለባቸው። ሁለተኛ ደግሞ ተጨማሪ ሰውን ጨምሮ እዛ ቦታ መጓዝ አለባቸው። እኛ እንችለዋለን እኛ እንሰራዋለን የሚባል ነገር ጉዳት ያደርሳል ማለት ሌላ ሰው እንዳይጎዳ እኔ አስተካክለዋለሁ የሚባሉ ነገራቶችን በደንብ ነው ዋጋ የሚያስከፍሉ። ስለዚህ ዋጋ ሳትከፍሉ በፊት እናንተ ራስ በራሳችሁ ተደራጅታችሁ፣ እነሱን ተደራጅተው የሰው ኃይል አዘጋጅተው በብራቸው እንደሚንቀሳቀሱ እናንተ ደግሞ ፈጣሪያችሁ ይዛችሁ መንቀሳቀስ ነው ያለባችሁ። ከፈጣሪያችሁ ጋር ሁሉ ነገር ፈጣሪያችሁን ይዛችሁ መንቀሳቀስ አለባችሁ። አለሱ ምንም ነገር አይሆንም። እነሱ ግን ሁሌ በብር ነው የሚመኩት። የአይምሮ ድሃ ስለሆኑ፣ የአስተሳሰብ ድሃ ስለሆኑ በብራቸው ነው የሚጓዙት። ሁሉ ነገር በብራቸው የሚገዛ ነው የሚመስላቸው። ብር ኑሮ እኮ ፈጣሪ ካላለ ምንም ነገር ላይሆን ይችላል። ስለዚህ ሀቤላ ሆነ የክሩሞ ባልደረባም ሁላችሁም፣ ምንም እንደዚህ ከባድ ነገር ሲያጋጠማችሁ ሰብ ማድረስ አለባችሁ። ሰው ማብዛት አለባቸው። ሰው መጥራት አለባቸው። ከጎናቸው ሰው መሆን አለበት። በተለይ የሕግ አካላት ከጎናቸው መሆን አለበት። አሁን በዛ ሰዓት እንደዚህ ከበባ ሰዎች እንደሆኑ ካወቃችሁ በኋላ አቤል ከደውላችሁ ሰው እንዲጨምርላችሁ የሕግ አካላት እንዲልክ ወይ ዞን እንዲመጣ ብታደረጉ ኖሩ እነዛ ሰዎች ማያመልጡ ነበር። እናንተ በዚህ ልክ ማትጎዱም ነበር። አቤልም እንደዚህ በዚህ ልክ ስሜታዊ ሆኖ ከእናንተ ጋር ጥል ውስጥ አይገባም ነበር። ምክንያቱም ካሁን በኋላ እንደዚህ አይነት ነገር ብሰሩ ስራ እንደሚያቆሙ ነው ማስጠንቀቂያ ያሰጣቸው በቃ ምክንያቱም ግጭታችሁ ከኔ ጋር ነው ያለው። ለምን ዘክሮም ውስጥ ያሉ ዋና የተባሉ ሰዎች ናቸው የተጎዱት። ዋና ስላችሁ፣ በቃ ስራው በስነሳት የሚሰሩ በታማኝነት የሚሰሩ አቤል ቢሮ ውስጥ ከሌለ አምኖ ቢሮ እንደሚሰጣቸው ስራ በስነሳት እንዲሰሩ፣ ሌላ ቦታ ደግሞ አቤል ሲሰራ ጊዜ እነሱ ከባድ የተባለ ቦታ እንዲሰሩ ነው። ሙሉ በሙሉ አሜንታ ያላቸው ሰዎች ናቸው የተጎዱት። ስለዚህ አቤል ይህን ነገር ሊያናደው ይችላል። ለምን እነሱ ተጎዱ ማለት አቤል ከማን ጋር ነው የሚንቀሳቀሰው? ሌሎቻቸው እንዳለ እንደምታውቁት ከስርስር ወር የሚያቀብሉ ሰዎች ናቸው፣ መረጃው የሚያቀብሉ ሰዎች ናቸው። ያ ነገር አቤል ሊያሳስበው ይችላል። በአቤል ላይ ደግሞ ምንም አይነት ቅሬታ መያዝ የለባቸውም። አቤል ለእሱ ጥቅም ሳይሆን ለእናንተም ልትጎዱ ስላልፈለገ ነው እንጂ ለእሱ ጥቅም ብቻ ብሎ ይህን እንደዚህ ጋል ብሎ የሚናገር አይመስለኝም። ብዙ ነገራቶችን በህይወቱ ላይ ተደራርቦበታል። ባመነው ሰው ተካደ። በዘመድ የተባለ ሰው ተካደ። በእናቱ በኩል ደግሞ እንዲህ ነገር ተፈጠረ በእሱ ላይ። አሁን ደግሞ ማንኛውም ሰው መፍረድ አይቻልም። እናቱም ሆነ እሱ ካሉበት ጭንቅ፣ ወጥመድ ውስጥ ፈጣሪ ያውጣቸው እንጂ ወጥመድ ውስጥ እንዲገቡ ያደረጋቸው አጎት አጎቱም ሆነ ወይስ የአቤል እናት ወንድሟ እነሱ ያሉበት ጭንቅ ውስጥ እሱ ውስጥ ይገባ ሌላ ምን ይባላል? ምክንያቱም እሱ ነው ይህ ጭንቅ ውስጥ እንዲገቡ ያደረጋቸው ሙሉ በሙሉ የሱ እጅ ስላለበት ነው። አቤል ለማጥፋት ብሎ አቤልን ከዚህ ምድር ለማጥፋት ብሎ ስንት ቤት ነው ያንኳኳው? የስንት ቤት ቤተሰብ ነው የጨለመው? ስንት ሰው ተጎዳ? ስንት ሰው ታሰረ? ወንጀል የሚሰሩትማ ይታሰሩ፣ በስራቸው ነው። ምክንያቱም ወደው ፈቅደው ገብተው ነው። ግን ምንም አይነት ወንጀል ሳይሰሩ በስርዓት የቀን ስራቸው ሰርተው ቤታቸው የሚኖሩ፣ ቤተሰባቸው የሚያስደስቱ፣ ወንጀልን ምን አይነት እንደሆነ የሚያውቁ፣ በስራ ሰርተው የሚገቡ ሰዎችን በዚህ ወንጀል ተጎድተዋል። ከቤታቸው እንዲፈናቀሉ ተደርገዋል። ጎዳን እንዲወጡ ተደርገዋል። አስቡት። እድሜ ልክ ሰው የሰው ልጅ በሰው ላይ ክፋ ሲሰራ ጊዜ አያስጠላውም? አይደብረውም። አሁን ባለፈ እንዳያችሁት የሀና ፍቅረኛ ከነ እናቱ ባቤል አጎት ነው የተጎዳው። ያ ሁሉ ደብደባት ደርሶበት ፓራዳይሱ ማኪም ቤት የገባው ባቤል አጎት ሰዎች ነው የተደበደበው። ስለዚህ እንደዛ ስለሆነ አቤል ምንም ቢሆን ምንም ያኔ ጉዳቱን ጥቅሙን በደንብ ጠንቆ ስለሚያውቀው በዙሪያው በሆኑ ብዙ ሰዎች ስለተጎዱ እናንተም ልትጎዱ ስላልፈለገ ነው ይህን ህልጋል ብሎ የተናገረው ስለሆነ አቆም አቅቶት አይደለም ግን እሱ አቆመ ማለት የኢትዮጵያ ስንት የሚያለቅሱ እናቶችን እንደገና ለቅሶ ውስጥ ግቡ ማለት ነው። የብዙ እናቶችን እንዳበስ እናቀዋለን። የብዙ አባቶችን እንዳበስ እናቀዋለን። ብዙ ሰዎች ንብረታቸውን እንዳስመለስ እናውቃለን። የዛሬ የሱ ስቃዩ ስለገባ ወንጀሉ ስለገባ ስላለቀሰ ያልሰራው ስራ ሰራ ተብሎ ስለተወጀለ ብቻ ማየት የለባቸው እሱን። ይሄ ስራ ቆመ ማለት ብዙ የሚጎዱ ሰዎች ሊኖሩ ይችላሉ። ምክንያቱም ከፈጣሪ በኋላ አቤል ነው ካሉበት ጭንቅ የሚያወጣቸው እና ያ ስለሆነ እድሜያ ስም እንደምትረዱት እርግጠኛ ነኝ። ምክንያቱም ለእናንተም ለሱም እናንተም እንዳትጎዱ እናንተም አቶ ደግሞ እሱም እንዳይጎዳ ብሎ ይሆናል እንደዚህ ጋል ብሎ የተናገረው። ስለዚህ በመካከላችሁ ማንም ሰው መግባት የለበትም። ነገራቶችን አስተካክላችሁ ይህ ያጎ ተብዮ እጅ ከፊ እንጅ ተይዞ የእጁ መስጠት አለባችሁ። እናንተ ምንም ነገር የሚያሸንፋችሁ ሰዎች አይደላችሁም። እናንተ ጀግና ናችሁ። ለማንም አትበገሩ ሰዎች ናቸው። ያ ስለሆነ አጠገቡ ሆናችሁ በቻላችሁ አቅም ቢሮዋችሁ ውስጥ ሆኖ ወሬ የሚያስተላልፉ መረጃ የሚያቀብሉ ሰዎች ካለ ለቅማችሁ አውጥታችሁ፣ ከብዛቱ ጥራቱ እንደሚባል አራት ሆናችሁ ብትሰሩ ይበቃቸዋል። ምክንያቱም ውጤታማ ትሆናላችሁ። ግን ቤቱ ሙሉ ሰው ሆኖ የሰራችሁት ሙሉ ከንቱም የሆኑ ከሆነ ውጤታማ ትሆኑ ከሆነ ምን ዋጋ አለው? ምክንያቱም ውጤታማ እንዳትሆኑ ያደረጓቸው እያደረጉ ነው። እነዚህ ሰዎች ከስር ስር መረጃ ያቀበሉ ነው። ስለዚህ እነዚ ሰዎች ከቢሮቸው ነቅላችሁ አውጥታችሁ እናንተ የራሳችሁ ስራ ሰርታችሁ ውጤታማ እንደምትሆኑ እርግጠኛ ነኝ። አልጠራጠርም ሲጀምር ምክንያቱም የእውነት እቆመ ሁሌ እውነት አሸናፊ ነው። ይረፍዳል እንጂ አሸናፊ ሆኖ ነው አንድ እርምጃ የሚራመደው እንጂ ወደኋላ አይሄድም። ውሸት የሚሰሩ ሰውን ለማጥፋት ሰውን ለመጉዳት የሚነሱ ሰዎች ናቸው ሁሌ ወደኋላ መሄዱት ልም ወደኋላ ከመሄድ መቼም አይቆጡም። ሁሌ ወደ ኋላ ናቸው። ለምን ስራቸው ስለሆነ፣ በብር ተማምኖ ስለሚጓዙ ልባቸው ያበጠ ስለሆነ፣ አይምሮቸው አስተሳሰባቸው የወረደ ስለሆነ በቃ አይምሮቸው በሙሉ በብር የተሸፈነ ስለሆነ፣ የአይምሮ ድሃ ስለሆኑ ያ ስለሆነ እነሱ ለሰውን ለማጥፋት ወደ ኋላ አይሉ። እናንተ ደግሞ ሰውን ባለማባስ ሰውን ለማስደሰት ስለምትሞክሩ ሁሌ ወደፊት ነው። ስለዚህ እንደዚ አይነት የሚሰሩ ሰዎች ደግሞ ከግሩፓችሁ ነቅላችሁ አውጣችሁ አውጥታችሁ ስራችሁ መስራት አለባችሁ። አይዞ በርቱልን። እናንተ ጀግና ናችሁ፣ ትችላላችሁ። ውድ ቤተሰቦች ወዳቸው ላላይ ሴር ሰብርከ ያደርጉባይ